እኔ ውስጤ በጣም ተቃጥሏል። በጣም አዘኛለሁ። አዲስ ነገር አለ ስትል በጣም ደስ ብሎ ነበር። በጣም ለሚያሳዝኑት በጣም በጣም በማየው መንገድ ሲለያዩ እንደዚህ አይነት ልጆች ብሩኬ እና የሚመቼ ማትለያዩ አንዳንድ ጊዜ ቤተሰብ የምንወስነውን ውሳኔ ዝም ብለን ሳናስበው መወሰን የለብንም። ሀይሚ ያደረገች ሀይሚ እያደረገች ያለችው ነገር ስህተት እንደሆነ የሚያስረዳ ሰው ቢኖር ደስ ይለኝ ነበር ቤተሰብ እንግዲህ ብሩኬ የቻለውን እያደረገ ነው ያለው። አድርጌ ያለው ሀይሚ እሺ ልትል አልቻለችም። ምንም ሊደረግ አይቻልም። ቤተሰብ ሀይሚ ከብሩኬ መራቅ ነው የፈለገችው። ከእሱ መራቅ ነው የፈለገችው። መሄድ ነው የፈለገችው እሷ። ሁለቱም ሁለቱም ዛሬ በጣም ነው ያሳዝን። በጣም ዛሬ በጣም ነው ያዘንኩት ቤተሰብ በጣም ነው ያዘንኩት። ሀይሚ ምንም ብሩኬን በእንደዚህ አይነት ውሳኔ ማየት በጣም ከባድ ነው ቤተሰብ በጣም ይከብዳል ነቱ እኔ ምንም ልትረዳ አልቻለችም። በቃ በጣም ማርያምን፣ እኔ ውስጤ በጣም ተቃጥሏል። በጣም አዘኛለሁ። አዲስ ነገር አለ ስትል በጣም ደስ ብሎ የነበረ ሆነ። መጨረሻ ላይ ትርቅንም ምናምን ነበረኝ መሰለኝ። እሷም እንትናም ነግራኝ ነበረ። በቀደም ቪዲዮ ተሰራላችሁ ሰምታችኋል። ማናት ማይን አናግሬ ነበር፣ ብያቸውን ነበር። አዲስ ነገር አለ ብላለች፣ ትሰማላችሁ ምናምን ነበር። አዲስ ነገር እንግዲህ ሀይሚ ፕሮሰስ ሳትጀምር አትቀርም። ቤተሰብ እናጠራለን፣ ወይም የጋሼዬ ስልክ እንደምንም ብዬ ማግኘት አለብኝ ማግኘት አለብኝ። የጋሼዬ ስልክ እዚህ ጋር የምታውቁ ጆች ካላችሁ፣ በእናታችሁ ስሎች። እንጃ ማርያምን፣ በጣም ዛሬ በጣም ልብ ተሰብሯል። ለሁለቱም በቃ በጣም ነው ያዘንኩት። ቤተሰብ በጣም ነው የሚያሳዝኑት። በጣም በጣም በማየው መንገድ ሲለያዩ እንደዚህ አይነት ልጆች ብሩጌና፣ መቼም አትለያዩም እናንተ። እኛ እንድትለያዩ ቦታ አንሰጣችሁም፣ እንታገላለን እናንተ አንድ ለማድረግ። ትናንትና ደግሞ ዳኒ ሲናገር የነበረው እገካ ስላይሚ ሲያወራ ነበረ ስላይሚ ሲያወራ ነበረ ቆንጆ ናት ወይ ምናምን እያሉ እየጠየቁት ንሷራት የፈለገች ምናምን እያለ ይሄ ከብት። ለዛ ነው ዛሬ የተናገረችው ስለ ስለሱ ከሱ ጋር ምንም ዓይነት ነገር እንደሌላት እንዲያቅ ብላ ነው ይሄን የተናገረችው። ሀይሚ ሀይሚ ትልቅ ጭንቅላት ያላት ልጅ ነች። በብሩኬም ጨክና እንጀት የላትም እንግዲህ። ጨክና ከሄደች ለሷ ብሎ እሱ በጣም ብዙ ነገር መስዋዕትነት አድርጓል። የዛኔ ያ ሁሉ ነገር ተፈጥሮ ሁሉን ነገር ስራውንም ሁሉን ነገር ከዱባይ የሚሰራውን ስራ ሁሉ ትቶ ለእሷ ብሎ ቀርቷል። እንግዲህ አይታቸዋል። ሀይሜ እንግዲህ ደግሞ መስዋዕትነት አድርጋ መቅረት አለባት እንጂ ሀይሜን ነብሩኬ እንዲለያዩ ማንም ሰው ቦታ መስጠት የለበትም። ማንም ሰው በቃ ማናችንም እንዲለያዩ ቦታ መስጠት የለብንም፣ ማናችንም ብንሆን ማለት ነው። ሀይሜን ነብሩኬ መቼም አይለያዩም። አትለያዩም፣ እኛ እኛ እያልን አትለያዩም። የፈለገ ነገር ይመጣል አትለያዩ ሀይሚ ዛሬ ውሳኔ በጣም ኧረ ዘኑ ልለኛ በእናታችሁ ኧረ ተው ዘኑ ልለኛ ተው እንጂ እኛ አናሳዝናችሁም እንዴ ብሩኬ ማይኛ እኛ አናሳዝናችሁ ስንት በእናንተ ስለሚያለቅ ስንት ሰው አለ አይደል እንዴ ለምን ለምን እንደዚህ የሚሆነው ለምን እንደዚህ ይሆናል በቃ ያለ አልቋል እኮ ይሄ እኮ ምንም በቃ ሀይሚ ብሩኬ አንቺ ይወድሻል በእናትሽ ሀይሜ አንቺን በጣም ነው የሚወድሽ። ሀይሜ በጣም ነው የሚያፈቅርሽ። ከብሩ አትለኝ በእናትሽ በእናትሽ፣ ይለምች ባክሽ ልለምንሽ። ደብሩ ከነሷ ታገኝ በእናትሽ። በቃ አትለያዩ። አልቻልኩም ዛሬ ቤተሰብን፣ አልቻልኩም ዛሬ። የምናገር ነገር የለኝም። እንጃ በቃ ዛሬ ብሩኬ በጣም ነው ያሳዘነኝ። አይሜን በጣም ነው ያሳዘነችኝ። ቤተሰብ ድምፄ ሁሉ ዘውቷል፣ ማውራት አልቻልኩም። እነዚህ ሁለት ሰዎች ኬት እንደመጡ አላውቅም። በቃ ኬት እንደመጡ አላውቅም። አስደንጋጭ ውሳኔ ነው። ተሪ ውሳኔ በጣም ነው፣ በጣም ነው የከፋኝ። ቤተሰብ በጣም ከፍቶኛል። ሀይሚ ውሳኔ የከበደ ውሳኔ ነው። በጣም በጣም ነው የሚያሳዝነው። ቤተሰብን ያዝኛለሁ። ውስጤ ተጎድቷል። እግዚአብሔርን ነው ምናችሁ። ዛሬ ቪዲዮ ዛሬ ቪዲዮ ማየት ሁሉ ባላየሁት ነው ያልኩት ባላየሁት ነው ያልኩት፣ ቤተሰብ ባላየሁት ነው ያልኩት። ዛሬ በጣም በጣም ከመማረር የተነሳ ብሩኬ እና ምን ነው ባልተከታተልኩኝ፣ ምን ነው ባልሰራውባቸው፣ ምን ነው በቃ ባላወቅኳቸው፣ ዩቱብ ባላያቸው፣ ባልተዋወቅኩ፣ ባላየው፣ በቃ ባላወቅኳቸው እየተመኘሁበት ቀን ነው ዛሬ። ዛሬ ምንም በቃ ቤተሰብ ምንም እንትን የለኝም። ለመናገር ራሱ ምንም አቅም አቅም አጣሁ። እግዚአብሔርን ነው ምላችሁ። አይ ሳያት ቤተሰብ፣ በእናታችሁ ምንም ነገር እንፍጠር። በቃ ንትን የጋሽዬ ስልክ ያላችሁ ወይ እኔ የጋሽዬ ስልክ ያላችሁ እባካችሁ አግዙኝ፣ ላኩልኝ፣ ስልካቸውን ማርያምን ላኩልኝ፣ እስቲ ላኩልኝ፣ ማርያምን ምን ላኩልኝ፣ ላናግራቸው እንደምንም ብያልቅሽ ይሁን ብሆን አናግራቸው ነው። ሁሉንም አናግሪያቸዋለሁ። ሀቡ የሚስተካከላል ይለኛል። ያኛው የሚስተካከልኛል ማይም ያሰበችው ነገር ነበር አለች። ዛሬ ተናገረችው ነግሪያችሁ ነበር። በቀደም ለታ አዲስ ነገር አለ፣ ሀይም ያሰበችው ነገር አለ ብዬ ነግሪያችሁ ነበር። በቀደም ተማሀይና አናግሬ ነግራኛለች ብዬ ይሄው እና ይህ ማለት ነው። ለማንኛውም ቤተሰብ ይህም ቪዲዮ የነብሩ ጋር እንዲደርስ አድርጉኝ። በእናታችሁ ላይክ አድርጋችሁ በደንብ ላይክ አድርጉ። በደንብ በቃ መቤቴን እኛ እንዴት እንደምናዝን እኛ እንዴት እንደምናለቅስ እንዲያውል እንፈልጋለሁ። እውነት ማርያምን በደንብ ላይ እፈልጋለሁ። የቪዲዮ ማንኛ ዘፋድሮቸው